እሺ ሌላ ደግሞ ቀበሌ ሶስት ነው። ቀበሌ ሶስት አዲሱ ምስረታ ሶየን አሳየን ያላችሁኝ ያሳየኋችሁን ቦታ እዛው ነበረ። ደግሞ አንድ ነገር እስኪ ውስጥ ለውስጥ እያልኩኝ ምን እንዴት ይመስል እንዴት እንደደመቀ ሰው ገብቶ እንዴት እንዲያሳመረ ላሳያችሁ ማለት ነው። ኦኬ፣ መዋለ ህጻናት ወላጆች እና እዚህ አካባቢ ላላችሁ መልካም ዜና አለ። መዋለ ህጻናት አለ። ያው ከተማ ድረስ መልፋት ቀርቷል ማለት ነው። ተቋም እዚሁ ተፈጥረዋል። ይህ በጣም የሚያስደስት ነው። በአካባቢው እንዲመማር ልጅን እዚሁ እንዲመዋል የሚያክል ነገር የለም። እና ያው ይሄ አጥሩ እንደምታዩት የመዋለ ህጻናት ነው ማለት ነው። የጁት እህ የመዋለ ህጻናቱ አጥር ነው። ይሄው ይሄ ደግሞ መሬት ነው ማለት ነው። የምታምር ቦታ ላይ ነው ያለችው ሴንተር ላይ ናት። እና ለልጆቻችሁ መልካም እድል ነው ማለት ነው። እያሰፉ ነው መማሪያ ክፍል በመስራት ላይ ናቸው ያሉት። ይኸው ማለት ህፃናቱ። ይሄ ግሪን ኤሪያ ነው እንደምታዩት ግሪን ኤሪያ ቻንስ ነው። ይሄም የሚገርማችሁ፣ ይሄ ደግሞ ሞል ሕጻናቷ ከመግቢያዋ በኩል በዚህ ነው መግቢያው። ይሄው፣ ክላስ ክላስ ናቸው ብቻ። ሰፈሩ ሙቋል፣ ሰው ይገባ ነው። ያው ሰፈር ሰፈር መስሎል። አሁን አሪፍ ነው። ይሄ ሞኝት የሚያስገኘው መንገድ ነው። እንደምታዩት አውራ ጎዳና ነው። ከሶዬ የሚያስመጣው ማለት ነው። እና ይሄ ነው መንገዱ ከሶዬ ቀጥታ ያስመጣል። ይሄ ከላይ ምሪት ነው፣ ከታችም ምሪት ነው። እና ያው ደምቋል። እንደ የምታዩት እንግዲህ በየሰፈሩ ዝርዝር ያልኩ እያሳየዋችሁ ነው አንተ ብቻ አበረታቱን። ከኛ ምንም የሚቀረው ነገር የለም። ይኸው ይሄ ቅድም ሀያ ሜትር ያልነው አዎ በሌላ አቅጣጫ ይኸው ሀያ ሜትር ይሄ ከላይ ወደታች የሚሄድ ነው። ከታች አስራ ስምንት ሜትር አግድም የሚሄድ ያለ እያችሁት በጣም ያምራል። እሱ የራሳየ ላላችሁ እያሰዋየዋችሁ ነው ማለት ነው ያለሁት። እስከ መጨረሻው ቪዲዮውን ተመልከቱ። ይሄ ሰውዬ ቀጥታ የሚያስገባው ነው። ይህም እንደዚሁ አስር ሜትር ናት። ከተማ ቀጥታ እያችሁት

ይህ ማናት ተቀራራቢ ናቸው ብዬ ነው። ይኸው ክሬን የራየኸው አይደል? ይሄ ምን ሄድበት። ያው የምንግድ መሰረተ ልማት ገና ይቀራል እንጂ ሌላው ነገር አልቋል። የመንገድ ግን ያው ገና ነው። አዎ ያ ተራ አምስት ሜትር ወደ ታች ያለው ስንት ነው? ወደ ታይ የሚያስገደው ነው። ይሄ ግሪን ኤሪያ ነው እንደምታዩት ያምራል። ኦኬ ሜትር ዋና ዋና መንገዶች ብቻ ናቸው። በሉ የኔ መሳ ለቤተሰብ ጠየቃ እየገባ ነው። ሌላው እንድትወጣ ኳርቲዝ ምናምን እየተሰራ ቤቱ በጣም ያምራ ላይ የችሁት ኳርቲዝ አስራ አምስት ሜትር ነው። ይህም እንደ ኳርስ ሞክረው ብዙ አያምርም፣ እንጂ እንደዚህ ግን በጣም ያምራሉ። ዝግታችሁ አንድ ሰው የሰራቸው ነው ያምራል።

አሁን እንግዲህ ስናሳያችሁ የቆየ ነው፣ ህጋዊ ቦታ ነው ማለት ነው። መሬት ነው፣ ምንም ስጋት የለባችሁም። እንደዘርጋችሁት ማለት ይችላላችሁ። ይቻላል፣ ይቻላል። አዎ በመድረስ አካባቢ ስለሆነ የቅድሚያ አየር አስራ ስምንት ሜትር ነዋ። ይ ዙሪያን እንግዲህ ድረስ አሳየናችሁ። ሰውዬ መሰረታው እንግዲህ ይሄን ይመስላል። ቀጣይ ደግሞ አንድ የምናሳያችሁ ኮሜንት ላይ ጻፉልን። እስከ መጨረሻው ይኸው አላስረዘምኩትም፣ አጭር ነው ያደረግኩት። እስከ መጨረሻው ተመልከቱ።